ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። በምስራቅ ደንቢያና በጎንደር ዙሪያ ወረዳዎች የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግሥትን የሰላም ጥሪ የተቀብለው ወደ ሰላማዊ ሕይወታቸው ተመለሱ። የበደሉትን ማኅበረሰብ በሰላም አማራጭ ለመካስ ትጥቃቸውን ፈትተው ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ እየተቀበለ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታውቋል።

ታጥቀው ለሚታገሉ ኃይሎች መንግስት የሰላም አማራጮችን በተደጋጋሚ እያቀረበ ነው። ጥሪውን ተከትሎ የትጥቅ ትግሉ በማህበረሰቡ ላይ እያደረሰ ያለውን ሁሉን አቀፍ ጉዳት የተረዱ ኃይሎች ወደ ማህበረሰቡ እየተቀላቀሉ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የታጠቁ ኃይሎች የሰላም አማራጭን ተቀብለው ወደ ማህበረሰቡ ተቀላቅለዋል። የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የመንግስትን የሰላም አማራጭ ተቀብለናል ይላሉ በመባል በነበርኩበት ቦታ የጎንደር አርባ አራቱ ክፍለጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ ነው፣ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ያቀረበልን የሰላም አማራጭ አማራጩን ተጠቅመን ወደዚህ መጣ ነው ሻለቃ በዱር በደግ የደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊን ጥሪ ተቀብለን ስለመጣን ሙላችንም ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስርት ነው። እንደ አማራ ክልል በተፈጠረው የሰላም እጦት ማህበረሰቡ ለተለያዩ ማህበራዊና ኢኮኖሚያዊ ቀውሶች ተዳርጓል። ወደ ማህበረሰባቸው የተቀላቀሉ ኃይሎች፣ የተስተጓጎሉ ማህበራዊ እንቅስቃሴዎች እንዲስተካከሉ የበኩላችንን ኃላፊነት ለመወጣት ተዘጋጅተናል ሲሉ አስተያየታቸውን ሰጥተዋል። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኒሄት ና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደናል፣ ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይህኛውን የሰላም አማራጭ እንዲከተሉ ፈልጋሉ። የግል እኛ ከዚህ በኋላ ትምህርቱንም ምምንም እንዲ ወደፊት ያለው ነፃውን ህዝባችን እንዲማርና ህሏንም ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለነ ነው። ከዚህ በኋላ ግን እኛ ወደዚህ እንደምንሆን ነው ተማሩም ለህዝቡ እንቆማለን ብለናል። የጎንደር ከተማ አስተዳደር ፖሊስ ከሌሎች የጸጥታ ኃይሎች ጋር በመሆን የሰላም አማራጭ የተቀበሉ ታጣቂዎችን ተቀብሏል። ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ የመቀበልና ሌሎችም ጥሪውን እንዲቀበሉ የማድረግ ስራ እየተሰራ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ ኮማንደር አንተነ ቴዎድሮስ ተናግረዋል። የነበራቸው ትግል እውነተኛ ለመሆኑን የውሸት መሆኑን እነሱም ያረጋገጡልን በመሆናቸው ይሄ ትግል የሰላሙን አማራጭ መከተልና መሄድ ባለብን አግባቦች መሄድ ይገባናል። ህዝባችን በድለናልና ህዝባችን ምንክሰው ትጥቃችን አራክፈን የሰላምን አማራጭ መጠቀም ባለብን መንገዶች መጠቀም ይገባናል በሚል ደረጃ የመጡ በመሆናቸው በሰላም ተቀብለናቸዋል። ሌሎች ጓደኞቻቸውም በሰላም እንዲያመጡ መልእክት ተሰጥቷቸዋል። ከማህበረሰቡ ጋር በተደጋጋሚ የሚደረጉ የሰላም ውይይቶች የከተማው ሰላም እንዲሻሻል ከማድረጉ በተጨማሪ የሰላም ጥሪውን የሚቀበሉ ኃይሎች ከጊዜ ወደ ጊዜ ቁጥራቸው እንዲጨምር አድርጓል ይላሉ ዋና አዛዡም። ከዚህ በፊት ከትናንትና በፊት ቀደም ብሎ በአዘዞ ክፍለ ከተማ ከነጦር መሳሪያው የሰላምን አማራጭ ተጠቅሞ የመጣ ኃይል አለ ትናንትናም በተመሳሳይ በማራኪ ክፍለ ከተማ ከነ ጦር መሳሪያው የሰላምን አማራጭ ተጠቅሞ የገቡ ሰዎች አሉ። ይህም መሰረት አድርገው በተለያዩ መንገዶች ማህበረሰቡን የቀስቀሳ ስራዎች እየተሰሩ ነው። አካባቢው እንዲጠብቅ የጸጥታው ባለቤት ራሱ ማህበረሰቡ እንዲሆን የማድረግ ስራዎችን እየሰራንባቸው ያሉባቸው ሂደቶች አሉ። የተጀመረውን ልማት ለማስቀጠል እና ዘላቂ ሰላም ለማምጣት ማህበረሰቡ ከጸጥታ መዋቅሩ ጋር በባለቤትነት እንዲሰራ የጎንደር ከተማ አስተዳደር ፖሊስ መምሪያ ጥሪ አቅርቧል። የጎንደር ከተማ አስተዳደር የከተማዋን ታሪክ የሚመጥን ዘመናዊ ገበያ ማዕከል ለመገንባት ወደ ስራ መግባቱን ገለጸም። ከተማ አስተዳደሩ ከግንባታው ጋር በተያያዘ ከቅዳሜ ገበያ መልሶ ማልማት ተሳታፊዎች ጋር ውይይት አካሂዷል። ተጨማሪ ዘገባ አለን። የጎንደር ከተማ አስተዳደር በከተማዋ በሁለተኛ ዙር የኮሪደር ልማት እየተሰራ ያለውን ተግባር ውጤታማ ለማድረግ ከቅዳሜ የገበያ መልሶ ማልማት ተሳታፊዎች ጋር ውይይት አካሂዷል። ውይይቱ በከተማ የገበያ ስርዓቱን ለማዘመን ና የገበያ ማዕከላትን መልሶ ለማልማት ያለመ ነው። በከተማ የሚሰሩ የልማት ስራዎችን ለመደገፍ ቁርጠኛ መሆናቸውን የተናገሩት ነጋዴዎቹ ሊገነቡ የታሰቡ የገበያ ማዕከላት በተያዘላቸው ጊዜ ተሰርተው እንዲጠናቀቁ ጠይቀዋል። ፒያሳን ታያላችሁ፣ ኮሌጅን ታያላችሁ፣ እየተሰራ ነው። ጎናቸው ላይ ይሆናለን ከጎናችሁ ነን። እኛም እናለማዋለን። በአጭር ጊዜ ቦታውን አስረክቡን፣ ወደ ስራ እንገባለን፣ እንሰራታለን። ጎንደርን ከጎናችሁ ነን። እንደው እግዚአብሔር አሰንብቶት ቅዳሜ ገበያን እንደው ባይጨርስም እንኳን አስጀምሮት ከሄዱ ትልቅ ተስፋ አለን። ቅዳሜ ገበያ ለብዙ ዓመታት የኖረች ናትና እንደው መቸነው የምትገነባ ቀኑን ቢነግሩኝ እያለ ብዙ የሚል አባላቶች አሉና እንደው ቀኑ በአጭር ጊዜ ውስጥ ቢነገር አሁንም ተደጋጋሚ ጥያቄ ጠይቀን ነበር ምላሽ አላገኘንም። አሁን ግን የተስፋ ጭላንጭል እያገኘ ነው። በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ መኮንን የተጀመሩ የልማት ስራዎችን ዳር ለማድረስ እየተሰራ መሆኑን ተናግሯል። የጎንደር ቅዳሜ ገበያን የመልሶ ማልማት ስራ ለማጠናቀቅ የሰላምና የልማት ስራዎች ላይ በጋራ መስራት ይጠይቃልም ብለዋል። ለልጆቻችሁ ጥሪት የምታስረክቡበት ጊዜ አሁን ስለሆነ ያለምንም በሰሰት ለልማቱም ለሰላሙም ትልቅ ትኩረት ሰጥታችሁ ለመስራት ጥረት አልኩ። በእኛ በኩል ቅድም ያልኩት የጊዜ፣ የጉልበት ብቻ ሳይሆን እናንተ ከምትፈልጉት በላይ የሚያስፈልጉ ነው። ከተገኘ የህይወት መስዋዕትነት እየከፈል የሕዝብችን ጥያቄ ዳር ለማድረስ ዝግጁ ነን። የከተማዋን ታሪክ የሚመጥን የንግድ ስርዓት ለመገንባት የንግዱ ማህበረሰብ በቅንነት ሊሰራ እንደሚገባ የተናገሩት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው የቅዳሜ ገበያ የግብይት ዲዛይንና አክሲዮን የማደራጀት ስራ በትኩረት የሚሰራ መሆኑን ተናግረዋል። በማደራጀት ዘመናዊ ገበያ ማዕከል የሚገነባ መሆኑንም አስረድተዋል። ዘመናዊ ገበያዎች በተመሳሳይ ስራ ዘርፍ ነው የሚያደራጇቸው። አሁን ወደ ውጭም ብትሄዱ ሬዲሜድ የሆነ ልብስ የት ልግዛ ስትል እንትን ጋ ሞል ሂድ ትባላል። እዛ ነው በስፋት የሚገኝ፣ በስፋት የሚገኝ እዛ ነው ስትባል አንተም ትሄዳለህ አማራጭ ስለሚኖርህ ማለት። ስለዚህ ዘርፉ እንደዛ እናደርገዋል። በከተማዋ ሊሰሩ የታቀዱ የገበያ ማዕከላት የከተማዋን ገጽታ ከማስዋብ ባሻገር የንግድ ስርዓቱን ለማዘመን እንደሚያግዝም በውይይቱ ተነስቷል። በጎንደር ከተማ እየተሰሩ ከሚገኙ የልማት ስራዎች ልምድ በመውሰድ በአካባቢያቸው ተግባራዊ እንደሚያደርጉ የላሊበላ ከተማና የላስታ ወረዳ ነዋሪዎችና የስራ ኃላፊዎች ተናገሩም። ከላሊበላ ከተማና ላስታ ወረዳ የተውጣጡ የህብረተሰብ ክፍሎች የጎንደር ከተማ የኮሪደር ልማትና የአጼ ፋሲል አብያተ መንግስታትን ጎብኝተዋል። ዳንኤል ወርቄ እንደሚከተለው ያቀርበዋል። ከላሊበላ ከተማና ላስታወርዳ የተወጣጡ የህብረተሰብ ክፍሎች የአጼ ፋሲል አብያተ መንግስታት የቅርስ እድሳት የአጼ ፋሲል መዋኛ ወይም ጥምቀተ ባህሩን እና በጎንደር ከተማ በሁለት ዞሮች እየለማ የሚገኘውን የኮሪደር ልማት ጉብኝት አድርገዋል። የጎንደር ከተማ የኮሪደር ልማት የከተማዋን ገጽታ የመለሰና የቱሪስት ሀብቷን ገልጦ ያሳይ መሆኑን የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ጠቅሰዋል። በአንድ ነጥብ ሁለት ኪሎ ሜትር የተጀመረው የኮሪደር ልማት ስራ አሁን ላይ የህዝብ ፍላጎት ተጨምሮበት ከ15 ኪሎ ሜትር በላይ ከተማዋን የማስዋብ ስራ እየተከናወነ መሆኑን አብራርተዋል። እንዴት መስራት ይቻላል፣ እንዴት መተባበር ይቻላል የሚለውን አብረን በጋራ እያሳየናቸው ነው የሚገኙ እነሱም ምርጥ ተሞክሮን የወሰዱት ከዚህ ተነስተን ይብን ከተማውን እንዴት ማልማት እንደቻለን። ይህ ፕሮጀክት አይን ገላጭ ፕሮጀክት ነው፣ መነሻችን ነው። ጎንደርም እዚህ ነው የተነሳው፣ አብያተ መንግስቱ ጋር ነው የተነሳው። አገር ከእንደዚህ አይነት ነው የሚነሳው። ሰው ይህን እየጠገን ከዚህ ልምድ ወስደን ከተማውንም እንዴት እንደቀየርን ዞር ዞር ብለን እያሳየናቸው ነበር። በከተማው በኩል እየተሰሩ ያሉ የቅርስ ጥበቃና የከተማ ማስዋብ ስራ ለነዋሪዎች ምቾትን የጨመሩና አደጋ ላይ የነበሩትን የአጼ ፋሲል አብያተ መንግስታት ቅርሶች የታደገ መሆኑን ከላሊበላ ከተማና ከላስታ ወረዳ የተወጣጡ ጎብኚዎች ጠቅሰዋል። ከጎንደር ከተማ ያገኙትን ተሞክሮ ወደ አካባቢያቸው ለማስፋት ጥሩ ተሞክሮ የቀሰሙበት መሆኑን ተናግረዋል። ስሜ አባ ህርያቆስ ጸጋይ እባላለሁ። የደብረ ሩሃ ቅዱስ ላሊበላ ዋና አስተዳዳሪ ነኝ። አሁን ባለንበት ይሄ እድሳት ባይደረግ ምን ላይ እንደነበር ይታወቃል። ወሳይ ነው በየትኛውም ዓለማት ስንዞር እኛም እንደ ቅዱስ ላሊበላ ቅርሶቹ የተጎዱበት ሁኔታ ላይ ነው የሚታየው፣ ና እድሳት ላይ ነን። እኛም ያለ ነው ያስደሰተን በራሳችን ልጆች ቅርሳችንን መጠበቅና ማደስ መቻሉ ነው። ና ይህንን ነገር ወስደናል። ላስታ ወርቅ አያሌው እባላለሁ የላስታ ወረዳ ባህልና ቱሪዝም ጽህፈት ቤት ኃላፊ ነኝ። ይሄ በጣም ትልቅ እድል ነው ለእኛ ከላስታና ከላሊበላ አካባቢ ለመጣ ነው እጅግ በጣም ትልቅ ትምህርት ነው የወሰድ ነው ከተማ ላይ ያየናቸው የኮሪደር ልማቶቹ እዚህ ጎንደር አብያተ መንግስታት ላይ ያየናቸው ጥገናዎችና እጅግ በጣም ትልቅ ለውጥ ነው ያየነው፣ እና ይሄ ደግሞ ለኛ አካባቢ በጣም ትልቅ ልምድ ነው የወሰድነው። እዚህ ቄስ ታደሰ ሞላ ነው የሚባለው የመጣሁት ከላስታ ወረዳ ነው። በእውነቱ ጎንደር ትልቅ አገር ነው። ይሄ በታሪክም በግልጽ የተቀመጠ ነው። ታሪኩን ደግሞ በተግባር የሚገልጽ የፋሲል ግንብ አሁንም ደግሞ እየተሰሩ ያሉት የልማት ስራዎችን ስንመለከት ለእኛ ለላስታ ለላሊበላ ትልቅ ትልቅ ተሞክሮ ሆኖ የሚያገለግል ሆኖ ነው ያገኘሁት የኮሪደር ልማቱ የከተማዋን ገጽታ የመለሰና የቱሪስት ከተማ የሆነችን ጎንደር ከተማ ያላትን ሀብት ገልጦ ያሳየ መሆኑ ነው ጎብኚዎቹ የገለጹት የኤችአይቪ ኤድስ በሽታ ለመከላከል የሚያስችል ግንዛቤ ለመፍጠር በትምህርት ተቋማት ላይ ትኩረት አድርጎ እየሰራ መሆኑን የጎንደር ከተማ አስተዳደር ጤና መምሪያ አስታወቀ ተስፋዬ ጋሹ እንደሚከተል ያቀርበዋል ከቅርብ ጊዜ ወዲህ ለኤችአይቪ ኤድስ በሽታ የሚሰጠው ትኩረት እየቀነሰ መምጣቱን የዘርፉ ባለሙያዎች ይናገራሉ። በተለይም ደግሞ ስለ በሽታው መተላለፊያ መንገዶች ወጣቶች ግንዛቤ እንዲኖራቸው የሚደረገው ጥረት አነስተኛ ቢሆንም ተማሪዎች ከትምህርታቸው ጎን ለጎን በክበባት ግንዛቤ እንዲያገኙ መደረጉ ስለ በሽታው ግንዛቤ እንዲኖራቸው ማድረጉን ያነጋገር ናቸው የአዘዞ ሁለተኛ ደረጃ ትምህርት ቤትና የቅዱስ ጊዮርጊስ አንደኛ ደረጃ ትምህርት ቤት ተማሪዎች ይናገራሉ። ተማሪ ሀያት ሰይድ ይባላለሁ። የአስራ ሁለተኛ ክፍል ሶሻል ሳይንስ ተማሪ ነኝ። እኔ የክበቡ አባል ነኝ በጸረ ኤች አይ ቪ ኤድስ ዙሪያ ያገኘ ነው በትምህርት ቤታችን ውስጥ የተለያዩ እውቀቶችን አግኝቻለሁ። ከኔም አልፌ ደግሞ ለማህበረሰቡ ይህም ማለት እኔ ለአንድ ሰው ስለ ጸረ ኤች አይ ቪ ኤድስ ባወራው ቁጥር አስተላልፋለሁ የሆነ መልእክት ለአንድ ሰው፣ አንድ ሰው አወቀልኝ ማለት ለሌሎች እያስተላልፍኩ ነውና ያንን አግኝቼበታለሁ። ያው በትምህርት ቤቱ ጥሩ መነቃቃት አለ። ስሜ ሱራፌል በሬ ይባላል። የሚገኘው ቅዱስ ጊዮርጊስ ትምህርት ቤት ነው። ያው ሰኞ ሰኞ ሁሌም በየሳምንቱ የኤችአይቪ ኤድስ የጤናና የኤችአይቪ ኤድስ ክበብ አባላት ላይ ግንዛቤ ይሰጣል። እንዲሁም ደግሞ በሁለት ሳምንት አንዴ ስለ በተለያዩ የጤና ንክ ጉዳዮች ላይ ግንዛቤ እንሰጣለን። የጤና ባለሙያዎችን በመጋበዝ የግንዛቤ ማስጨበቂያ ትምህርት ለተማሪዎች እንደሚሰጥ የአዘዞ ሁለተኛ ደረጃ ትምህርት ቤት የጸረ ኤድስና የስነ ተዋልዶ ጤና ክበባት ተጠሪ መምህር ሙሉጌታ ክፍሉ ገልጸዋል። የቅዱስ ጊዮርጊስ አንደኛ ደረጃ ትምህርት ቤት የተማሪዎች አገልግሎት የነርስ ባለሙያ ሰናይት ኃይለሥላሴ እንደ የክፍል ደረጃቸው ትምህርት እንደሚሰጥ ገልጸው ቫይረሱ በደማቸው ላለ ተማሪዎችም ልዩ እንክብካቤ እንደሚደረግላቸው አስታውቀዋል። እንግዳ በተለይ ከጤና ጣቢያ በመጋበዝ ትምህርት እንዲሰጡልን እናደርጋለን። ከዚህ በተረፈ የሃይማኖት መሪዎችን ትምህርት እንዲሰጡ አድርገናል። በየጊዜው ሰውን ማስተማር ስላለብን ልጆችን በየክፍል ደረጃቸው በየእድሜያቸው ትምህርት ይሰጣል። ሌላው የበሽታው ጋር ያሉ ልጆችን ደግሞ ትሪትመንት ያው በመንግስት ተቋማት በሆስፒታል ነው የሚወስዱ። አምስት ወንዶች አሁን ላይ አምስት ወንዶችና አንድ ሴት አሉን። እነሱን በየቀጠሯቸው ይዘን እንሄዳለን። መድኃኒቱን ከአሁን ክረምት ላይ እረፍት በሚሆኑበት ሰዓት ሳይኖሩ ሲቀሩ ወደኛ ነው የሚደወለው፣ ወስደን መድኃኒቱን እንሰጣለን። የጎንደር ከተማ አስተዳደር ጤና መምሪያ ከትምህርት ቤቶችና ከጎንደር ዩኒቨርሲቲ ጋር በመተባበር ክበባትን በማቋቋምና በመደገፍ የግንዛቤ ማስጨበጫ ትምህርት እየተሰጠ መሆኑን በጎንደር ከተማ ጤና መምሪያ የኤች አይቪ ኤድስ መከላከልና መቆጣጠር ክትትልና ግምገማ ዋና የስራ ሂደት አስተባባሪ ሲስተር ዘነብ ወርቅ ንጋቱ አመላክተዋል። ትምህርት ቤቶች ላይ ፎካሎች ፎካል ፐርሰን ወይም የጸረ ኤድስ ክበባቶች አሉን። ለጸረ ኤድስ ግብአቶች የሚሆኑ የሚኒ ሚዲያ አገልግሎት እንዲያገኙ የማድረግ ስራ አቻላቻ ስለ ኤች አይቪ ምንነት ጭምርት ግንዛቤ እንዲፈጠር ብዙ ስራዎች እንሰራለን። ትምህርት ቤቶች ላይ ደግሞ ሰፊ ዩኒቨርሲቲዎች ላይ ፎካል ፐርሰኖች አሉ። ዩኒቨርሲቲው ላይ ራሱ ሲከፈት ዌልካም እንኳን ደህና መጣችሁ በሚል ስለ ኤችአይቪ ግንዛቤ ተሰጥቶ የሚሰራበት ሁኔታዎች አሉ። የበሽታው ስርጭት ያለበትን ደረጃ በመገንዘብ ጥንቃቄ በማድረግ ጤናማና አምራች ዜጋ መፍጠር እንደሚገባ የጎንደር ከተማ አስተዳደር ጤና መምሪያ መልእክት አስተላልፏል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።